ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የአማራ ሚዲያ ማዕከል አድማጅ ተመልካቾች ዛሬ በወቅታዊ ጉዳዮች ላይ ከሀገር ውጭ ያሉ ድርጅቶችና ማህበራት በሚያደርጉት የተቃውሞ ንቅናቄ ላይ ግንባር ላይ የሚገኙት የአፋብሃ የህዝብ ግንኙነቶች ወይም ደግሞ በአራቱም ግዛቶች የሚገኙ የአፋብሃ ዕዞች ውስጥ የሚገኙ የህዝብ ግንኙነቶች ጋር ነው ውይይት እያደረግን የምንገኘው ውይይቱ እንግዲህ ሰሞኑን እየተደረገ ባለው የተቃውሞ ሰልፍ ዘመቻና እንዲሁም ደግሞ የተለያዩ ንቅናቄዎችን መሰረት ባደረገ ነው ውይይት እያደረግን የምንገኘው። ዛሬ እንግዲህ አርበኛ ዮሐንስ ንጉሱ የአፋብሃ ስሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት፣ አርበኛ ዶክተር አብደላ እንድሪስ የአፋብሃ ደቡብ አማራ ቀጠና ጄኔራል አሳምነው እዝ የህዝብ ግንኙነት ተገኝተዋል። አርበኞቻችን ጥሪያችን አክብራችሁ ስለተገኛችሁ እና ስለመጣችሁ በአሚማ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። እናመሰግናለን። እሺ፣ እጅግ አድርገን ነው የማመሰግነው። አጠር አጠር ያለች ጥያቄዎችን ነው ማቀርብላችሁ ባለው ወቅታዊ ጉዳይ ላይ እንግዲህ ሰሞኑን የአለም አቀፍ ማህበራትና የተለያዩ ድርጅቶች የተለያዩ ንቅናቄዎችን እያደረጉ ይገኛሉ። በዚህ ተግባር ለእናንተ ምን አይነት ስሜት ይሰጣችኋል? እንዴትስ ታዩታላችሁ? ይህ የጋራ ንቅናቄ በእናንተ የሚታየው እይታ ምን ይመስላል? አርበኛ ዮሐንስ ንጉሱ ከአንተ ልጀምር። አመሰግናለሁ። በቅድሚያ ዓለም አቀፍ ድርጅቶችና ማህበራት አስከፊው የአብይ አህመድ አገዛዝ በሀገራችን ህዝቦች ላይ እንደዚሁም ደግሞ በተለይም በአማራ ህዝብ ላይ የሚያደርገውን አሰቃቂ የሰብአዊ መብት ጥሰትና ግድያ እንዲሁም አጠቃላይ ያለውን አደጋ በተመለከተ እየደረሰበት ያለውን መከራና ግፍ ለአለም አቀፍ ለአለም አቀፉ ማህበረሰብ የዲፕሎማት ማህበረሰብ ለማስገንዘብ ዓለም አቀፍ ትዕይንቶችን በተለያዩ ሀገራት እና በተለያዩ አውዶች ማሰራጨት መጀመሩን እጅግ በበጎ የምንመለከተው ነው። ይኸውም የአማራ ህዝብ እያደረገው ያለውን ትግልና እንደዚሁም ደግሞ እየደረሰበት ያለውን ግፍና መከራ በሀገሩ በኢትዮጵያ በኢትዮጵያ ሰማይ ስር እየደረሰበት ያለውን ሁለንተናዊ ሁለንተናዊ ህዝባዊ መከራ ለአለሙ ለአለም አቀፍ ማህበረሰብ ማስገንዘብ መቻሉ ዓለም አቀፍ ድርጅቶችና ማህበራት በተለይ ደግሞ በጋራና በጥምረት የተለያዩ ንቅናቄ እያደረጉ ይገኛሉ። ይህ ንቅናቄ ተጠናክሮ መቀጠል እንዳለበት የአማራ ፋኖ ብሄራዊ ሀይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ያምናል። ይህንን ተግባር ተጠናክሮ እንዲቀጥል እያስገነዘብን ምናልባት በሀገር ውስጥ ማድረግ ያልተቻለው እና የማይቻልበት ሁኔታ ያው አገዛዙ የሚፈጥራቸው ችግሮች የሚፈጥራቸው ወታደራዊ አማራጮችና የሰብአዊ ጫናዎች የወለዱት እንደሆነ በማመን በቀጣይ ግን ከሀገሮችም ከሀገር ውስጥም የተሳሰረ ህዝባዊ እንቅስቃሴ መደረግ እንዳለበት እያመን አጠቃላይ ዓለም አቀፉ ማህበረሰብ ልዩ ልዩ ድርጅቶች፣ የሰብአዊ መብት ተቋማት ሚዲያ ተቋማት እንደዚሁም ደግሞ ኢንተርናሽናል ኦርጋናይዜሽኖች እና ሀያላን ሀገራት እንደዚሁም ደግሞ ሌሎች ሀገራትም እንዲሁ የአማራ ህዝብ እየደረሰበት ያለውን ግፍና መከራ እንዲረዱ ተረድተውም ሁነኛ ድጋፍ እንዲያደርጉ ያለመ እንቅስቃሴ አለም አቀፍ ድርጅቶችና ማህበራት የሚያደርጉት እንቅስቃሴ ይበል የሚያሳይ እንቅስቃሴ ነው እላለሁ። አርበኛ ዮሐንስ ንጉሱ እጅግ አድርጌ ያመሰግናለሁኝ። አርበኛ ዶክተር አብደላ እንድሪስ ወደ አንተ ልምጣ፣ በእናንተ በኩልስ ይህ ንቅናቄ እንዴት ይታያል? እሺ፣ በጣም አመሰግናለሁ ስለ ጋበዝከኝ። በድጋሚ እንግዲህ የብልጽግናው አገዛዝ እንደምታስታውሱት በአማራ ህዝብ ላይ ከፍተኛ የሆነ አዋጅ አውጆ በጀት መድቦ ጣንኩንም፣ ባንኩንም፣ እግረኛውንም በአየር በሜካናይድም በሁሉንም ማዕከል አድርጎ የአማራ ህዝብ እያጠዘር የማጥፋት ስራ በይፋ ከጀመረ እነ ሁለት መት ሶስት አመት የሞላው በጣት የሚቀጠሩ ወራቶች ናቸው የሚቀሩት። በዚህ ጊዜ ውስጥ በርካታ ውጣ ውረዶች ታልፈዋል። እንግዲህ በዚህም መሬት ላይ ያለው በቀጥተኛ ትንቅንቅ ሲያደርግ እንዲሁም በውጭ ያሉት ቅድም አርበኛ እንደገለጸው ማህበራትም በጣም ከፍተኛ የሆነ ትግል ሲያደርጉ ነበር። ሌሎችም እንዲሁ አደረጃጀቶች ጨምሮ በተለያዩ ሀገራት ከፍተኛ ትንቅንቅ ሲያደርጉ ቆይተዋል። ምናልባትም አሁን ባለው ሁኔታ አገዛዙ ምናልባትም በጦር ግንባር ተሸንፎ ምናልባት ምላስ ቀርሶ እጅሁ የአለም አቀፉ ማህበረሰብ እንዳያውቀውና እሱ ላይም ግፊትና ጫና እንዳይደረግበት በሚል ያለውን አቅሙ ተጠቅሞ ሲሰራ ቆይቷል። በዚህም በተለይም የአማራው ወገኖቻችን በውጭ ያሉት ማለት ነው እምብዛም ቢሄድም ውጤታማነቱ ጥያቄ ውስጥ የገባ ነበር። ይሁንና ከቅርብ ጊዜ ወዲህ በጥሩ ሁኔታ መነቃቃት ተፈጥሮ የማህበራት እንቅስቃሴ የቡድኖች የአደረጃጀቶች በተለያየ ሁኔታ እንቅስቃሴ በማድረግ ምናልባትም የአማራው ትግል ትልቅ ለውጥ የሚያመጣና እንዲሁም ከችግር የወለደው የአማራ ህዝብ ከመጥፋትና ባለመጥፋት ውስጥ ሆኖ እያደረገ ያለ መሆኑን ዓለም አቀፉ ማህበረሰብ እየተረዳው ያለበት ሁኔታ አለ። በዚህም እንግዲህ ወንድሞቻችን በመላ ዓለም የሚኖሩ ወንድሞቻችን እህቶቻችን ሃያ አራት ሰዓት ደክመው ለአመቱ ውጤት ሊመሰገኑ ይገባል። ስለሆነም የጨፍጫፊውንና ይሄ ዘር ዘር አጥፊውን የብልጽግና ቡድን አሁን ባለው ሁኔታ ሁሉም ማህበረሰብ የዓለም አቀፉ ማህበረሰብ ግፉን ሁሉ እየተረዳ መሆኑን ለመገንዘብ የተቻለበት ሁኔታ ነው ያለው። ስለሆነም በቀጣይም እነኝህ እነዚህ አይነት ያሉት እንቅስቃሴዎች በተለይም የዲፕሎማሲና የአድቮካሲ ስራው የአገዛዙን የክፋትና ጭካኔ በትር በማሳየት ረገድ ከፍተኛ ሚና ስለሚኖራቸው ተጠናክረው እንደሚቀጥሉ ተስፋ አድርጋለሁ። ቅድም ለመግለጽ እንደተሞከረው መሬት ላይ ያለው በጦር ሜዳ ሙሉ በሙሉ ተሸንፏል። በተለይ አማራ ክልል ላይ ሙሉ በሙሉ የመንግስታዊ መዋቅሩ የፈረሰበት የብልጽግና የፓርቲው መዋቅር ሙሉ በሙሉ ከአማራ ህዝብ ጋር በማይጠገንበት ደረጃ ላይ እንደተበጣጠሰ ይታወቃል። ምናልባትም አገዛዙ አሁን ባለው ቁመናው በዲጂታል ሚሊሻዎቹ የውሸት በህዝብ ገንዘብ የተቋቋሙ እንደነ ዋልታና ኤቢሲ የመሳሰሉ ሚዲያዎችን በምላስ ላይ ብቻ ካልሆነ ከአማራ ህዝብ ልብ ውስጥ ሙሉ ተበጥሶ ያለበት ሁኔታ ነው ያለው። በቀጥ የቀረው ለመጨረሻ ጊዜ ለመግበን ሁን መንቀሳቀስ ይጠበቅብናል ለማለት ነው። እሱን ነገር ሁሉ ትልቅ ምስጋናና ክብር እንዳለን አማራ ከተማ ሳምነው እዝ ስብ ለመቅጸል ለመግለጽ ወዳለው አመሰግናለሁ። ዶክተር አርበኛ አብደላ እንድሪስ እጅግ አድርጌ ነው የማመሰግነው። እንደው ይህ ንቅናቄ ይህ ታላቅ ተግባር ዓለም አቀፍ ህዝባዊ ንቅናቄ ከሀገር ውጭም ከሀገር ውስጥም ያለው ማህበረሰብ እንዲቀላቀል ምን አይነት መልእክት ታስተላልፋላችሁ? ይህንን ዓለም አቀፍ ህዝባዊ ንቅናቄ ከሀገር ውጭም ሆነ ከሀገር ውስጥ ያለው ማህበረሰብ እንዲቀላቀለው በዚህ አጋጣሚ መልእክቴን አስተላልፋለሁ። አርበኛ ዮሐንስ ንጉሱ ነኝ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ እኛ የምንለው ስነስርዓት ቅድም ለመግለጽ እንደተሞክረው የአማራ ህዝብን ብቻ ሳይሆን የመላው ኢትዮጵያውያንን ብሔር ብሔረሰብ ግፍ እየፈጸመ ያለበት ሁኔታ ነው ያለው።